ጤና ይስጥልን፣ የአሻም ተከታታዮች ለዛሬ ዕለተ ሮብ ጥቅምት 26 ቀን 2018 ዓ.ም ያስተናዳ ናቸው የአሻም ሰባት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ደርስናል። ተረኛ ሳላፊው ብርሃን እሸቴ ነኝ። አብራችን ቆየ ጋበስኩ አበይት ጉዳዮችን አስቀደምኩ። የፋብሪካው መገንባት ምርትና ምርታ ማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እያግዛል ሲል ኮርፖሬሽኑ ገለጸ። መንግስት የከተሞች ልማት በዋነኛነት ከሚሰጣቸው የትኩረት ዘርፎች አንዱ ሆኗል ተባለ። የስርዓተ ምግብ ሞዴል መንደር ምስራ ውጤታማ በመሆኑ ለማስፋፋት እንደሚሰራ የክልሉ ግብርና ቢሮ አስታወቀ። ከውጭ አርኤስኤፍ በሱዳን አልፋሸር እልቂት ለማጽዳት የጅምላ መቃብሮች እየቆፈረ ይገኛል ተባለ። የፋብሪካው መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ እያግዛል ሲል ኮርፖሬሽኑ ገለጸም። የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ የኢትዮጵያ ግብርና ስራሽ ኮርፖሬሽን አስታውቋል። የዩሪያ ማዳበሪያ ፋብሪካ በሀገር ውስጥ መገንባት ዘርፈ ብዙ ጥቅም እንዳለ የኮርፖሬሽን ኮሚኒኬሽንና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሻው አይችሉህም ገልጸዋል። በዚህ መሰረት ከዚህ ቀደም በዩሪያ ማዳበሪያ አቅርቦት ላይ ከጊዜ ከቦታ እርቀት እንዲሁም ከዋጋ ከጥራት አኳያ ያጋጠሙ የነበሩ ችግሮችን መቅረፍ እንደሚያስችል ማብራት ተዋል። እንዲሁም እየጨመረ የመጣውን የአርሶ አደርና በግብርና ዘርፍ የተሰማሩ ባለ ሀብቶች የዩሪያ ማዳበሪያ ፍላጎት ለማሟላት እንደሚያገዝ ተናግረዋል። በሌላ በኩል ለዩሪያ አፈር ማዳበሪያ ገዥ የወጣ የነበረውን የውጭ ምንዛሬ እንደሚያስቀር መጠቁማቸውን አሻም ከኢትዮጵያ ዜና አገልግሎት ያገኘችው መረጃ ይጠቁማል። የግብርና ዘርፍን በይበልጥ በማሳደግ ወደ ውጭ የሚላኩ የግብርና ምርቶችን በስፋት ማምረት እንደሚያስችል ገልጸው ከዚሁ ጋር በተያያዘም በግብርናው ዘርፍ የውጭ ገበያ ተወዳዳሪነትን በከፍተኛ ደረጃ ከፍ ያድርገዋል ብለዋል። የዩሪያ ማዳበሪያ በሚፈለግበት ጊዜ ዋጋና መጠን በቅርበት ለማግኘት ማስቻሉም ሌላኛው ትሩፋት መሆኑን ጠቅሰዋል። የፋብሪካው መገንባት ሰፊ የስራ እድል ለመፍጠርና የቴክኖሎጂ ሽግግር ለማምጣትም ይጠቅማል ብለዋል። ጠቅላይ ሚኒስትር አብይ አህመድ መስከረም 22 ቀን 2018 ዓ ም የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመተባበር የሚገነባውን የዩሪያ ማዳበሪያ ፋብሪካ መሰረት ድንጋይ ማስቀመጣቸው ይታወሳል። በ44 ወራት ውስጥ ተገንብቶ እንደሚጠናቀቅ የሚጠበቀው ይህ ፋብሪካ በአመ ሶስት ሚሊዮን ቶን የማምረት አቅም እንዳለውም በወቅቱ ተገልጿል። መንግስት፣ የከተሞች ልማት በዋነኛነት ትኩረት ከሚሰጣቸው ዘርፎች አንዱ ሆኗል ተባለ። የአፋር ክልል ርዕሰ መዲና ሰመራና ሌሎች ክልሉ ከተሞችም ከነዚህ ተጠቃሚዎች መካከል ግንባር ቀደም መሆናቸውን የአፋር ክልል ኮሙኒኬሽን ቢሮ አስታውቋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የመደመር ፍልስፍና በዘርፎች ምርታ ላይ ያተኮረ የተቀናጀ ልማት ስትራቴጂ ተግባራዊ አድርጓል። የከተሞች ልማትም ከሌሎች ኢንዱስትሪያላይዜሽን፣ መሰረተ ልማትና አረንጓዴ ልማት ወይም ግሪንፊኬሽን ጋር ተመጋጋይ በሆነ መንገድ እየተሰራበት ይገኛል። አካሄደ ተቀናጀ አካሄድ ከተሞችን የማደግ አቅም ከፍ በማድረግ ለሀገር አቀፍ እድገት አስተማማኝ አስተዋጽኦ እንዲያበረክቱ ያስችላል። የተባለው የኢትዮጵያ ከተሞች ፎረም በአፋር ክልል እንዲዘጋጅ መወሰኑን የአፋር ክልል ኮሙኒኬሽን ቢሮ የገለጸ ሲሆን ይህ መድረክ በከተማ እና መሰረተ ልማት ዘርፍ አጀንዳዎች ዙሪያ ጠንካራ መሰረት ያለው የከተማ ህዝብ ንቅናቄና ተጠቃሚነት ለማፍ ወሳኝ መሳሪያ ሆኖ ሲያገለግል መቆየቱን ማስታውሰዋል። አስረኛው የኢትዮጵያ ከተሞች ፎረም ላይ ትኩረት የሚሰጠው ክስተት ነው ያሉት ሲሆን መድረኩ የከተሞች እድገት ለኢትዮጵያ ልቀት በሚል መሪ ሀሳብ ከኅዳር 6 እስከ 10 2018 ዓመተ ምህረት በአፋር ክልላዊ መንግስት ሰመራ ሎጊያ ከተማ በይፋ እንደሚከበር ቢሮው ገልጸዋል። ይህም ፎረም የከተሞችን የልማት የመልካም አስተዳደርና የከተማ ህዝብ ተሳትፎና ንቅናቄ አጀንዳዎች ተነስተው የሚጓዩበት ችግሮች መፍትሄ አቅጣጫ የመለከተባቸው ተማማች ከተሞች ልምድ የሚካፈሉበት እንዲሁም ዓለም አቀፍ ጥናቶችና ምርምሮች የሚቀርቡበት ነው ተብሏል። በተጨማሪም በከተሞች የተከናወኑ የልማት ስራዎች በኤግዚቢሽን ቀርቦ የሚጎበኙበት ሁኔታ መፍጠርም ትኩረት ያደርጋል የተባለው መረጃውን ያገኘ ነው ከአፋር ክልል ኮሚኒኬሽን ቢሮ ነው። የስርዓተ ምግብ ሞዴል መንደር ምስረታ ውጤታማ በመሆኑ ለማስፋት እየሰራ እንደሚገኝ የክልሉ ግብርና ቢሮ አስታወቀ። በአማራ ክልል ሰሜን ሸዋ ዞን አንጎላላና ጠራ ወረዳ ስርዓተ ምግብ ሞዴል መንደር ምርቃትና ለስንዴ ክላስተር ልማት የመስክ ምልከታ ተካሂደዋል። በቢሮ የስርዓተ ምግብ ዳይሬክተር አቶ አብርሃም ሙጬክ በዚህ ወቅት እንደገለጹት የስርዓተ ምግብን በማሻሻል ጤናማ ማህበረሰብ ለመፍጠርና እድገት ለማፋጠር የተሰራ ነው ብለዋል። በክልሉ ትርፍ አምራች በሆኑ ወረዳዎችና ዞኖች ጭምር በአመለካከት ምክንያት የመቀንጨርና የመቀጨ ችግር እንደሚስተዋል አስታውሰዋል። ይህ መሰረታዊ ችግር ለመፍታት በሰሜን ሸዋ ዞን የተጀመረው የስርዓተ ምግብ ሞዴል መንደር ምስረታ ውጤታማ በመሆኑ ወደ ሌሎች ዞኖች ተሞክሮው ለማስፋት እንደሚሠራ አረጋግጠዋል። የሰሜን ሸዋ ዞን ግብርና መምሪያ ኃላፊ ወ/ት ታደሰ ማምሻ በኩላቸው እንዳሉት ስርዓተ ምግብን በማሻሻል የህብረተሰቡን ተጠቃሚነት ለማሳደግ ትኩረት ተሰጥቶ የተሰራ ነው። በዚህም በሰባት ወረዳዎች 4200 እናቶችን በስርዓተ ምግብ ፕሮግራም በማዕቀፍ ስርዓተ ምግብን የሚያሻሽሉ ምርቶች እንዲያመርቱናል ልጆቻቸውን እንዲመግቡ ሲሰራ መቆየቱን ገልጸዋል። በአንጎላላና ጠራ ወረዳ ጎልባ ቀበሌ የስሳ እናቶች የስርዓተ ምግብ መስፈርትን አሟልተው በመገኘታቸው መመረቃቸውም ተናግረዋል። የተመረቁ እናቶች አትክልት፣ እንቁላል፣ ወተትና በንጥረ ነገር የበለጸጉ ምግብ አይነቶችን አምርተው በመጠቀም ያላቸው ልምድ ለሌሎች ወረዳዎች እንዲያካፍሉ ይደረጋል ነው የተባለው። የአንጎላላና ጠራ ወረዳ ዋና አስተዳዳሪ አቶ ደረሰ ደመመ በበኩላቸው በአስተሳሰብ ችግር ምክንያት አርሶ አደር በሴፍኔት ፕሮግራም ሲረዱ መቆየታቸውን አስታውሰዋል። አሁን የአመለካከት ለውጥ በማድረግ ከመረቱ ትምህርት ለልጆቻቸው የተመጣጠነ ምግብ በመመገብ ጤናማና አምራች ትውልድ ለመገንባት እያደረጉት ያለው ጥረት ውጤት ማምጣቱን ተናግረዋል። የመዳላ ዩኒቨርሲቲ የምርምር ስራዎችን በማከናወን አርሶ ከተሻሻሉ ግብርና አስራሮች ጋር እያስተዋወቀ መሆኑ ተገለጸ። የተገለጸው ዩኒቨርሲቲው ግንባር ቀደም አርሶ አደሮች የግብርና ባለሙያዎችና ተመራማሪዎችን ያሳተፈ የምርምር ማዕከላት የመስክ ምልከታ በት ወቅት ነው። በመስክ ምልከታው የዩኒቨርሲቲው አካዳሚ ምርምር ቴክኖሎጂ ሽግግር ምክትል ፕሬዚዳንት ተባባሪ ፕሮፌሰር በዛ ቦንድ እንዳሉት ከሆነ ተቋሙ ያርሶ ችግር ማከለ ያደረጉ የምርምር ስራዎችን ነው ብለዋል። ከምስራቅ ባሌ ዞን የመጡት አርሶ አደር ዘውዴ ጉታ በበኩላቸው በስንዴ ሰብል ልማት የመሳተፍ ረጅም ዓመት ልምድ ቢኖራቸውም በምርጥ ዘር አጠቃቀም ልምድ ማነስ ምክንያት በሄክታር ከ20 ኩንታል ያልበለጠ ስንዴ ሲያመርቱ መቆየታቸውን አስታውሰዋል። ከሶስት ዓመታት ወዲህ ግን በዩኒቨርሲቲው ድጋፍ ያገኙትን የስንዴ ምርጥ ዘር መጠቀም በመጀመራቸው በአንድ ሄክታር እስከ ሰባ ኩንታል ስንዴ ማምረት መጀመራቸውን አስረድተዋል። ዩኒቨርሲቲው በአሁኑ ወቅት 200 ሄክታር በሚጠጋ ማሳ ላይ በኩታ ገጠም ማሳ ስራ ለተደራጁ አርሶ አደሮች ዘርያን በማላመድ በአረም ቁጥጥርና በሌሎች ተዛማጅ ተግባራት ሰፊ የምርምር ስራዎች እያከናወነ እንደሚገኝ አመልክተዋል። በተጨማሪም ዳርሾ አደሩ የምርጥ ዘር አቅርቦትና ሌሎች የግብርና ድጋፎችን ከማድረግ በተጓዳኝ የእጽዋት በሽታን የሚከላከሉ ጸረ አረሞች እየተሰጡ ነው ብለዋል። ተመልካቾቻችን፣ ዜናዎቻችን ቀጥለዋል። አሁን ደግሞ ከባህር ማዶ ወዲያዝናቸው መረጃዎች እናልፋለን። በቅድሚያም ሱዳን የአርኤስኤፍ ታጣቂዎች በሱዳን ኤልፋሼር እልቂትን ለማጽዳት የጅምላ መቃብሮችን እየቆፈሩ ይገኛሉ ተባለ። አርኤስኤፍ ስልጣን ከያዘበት ጊዜ አንስቶ የጅምላ ግድያና መፈናቀል ባለባት በሱዳን ምዕራብ ዳርፉር ግዛት ኤልፋሽር ከተማ የጅምላ መቃብርን እየቆፈረ ይገኛል ሲሉ በዩናይት ስቴትስ የየል ዩኒቨርሲቲ ተመራማሪዎች ገልጸዋል። በየል የሕዝብ ጤና ትምህርት ቤት የሰብዊ ምርምር ላቦራቶሪ ዋና ዳይሬክተር የሆኑት ናትናኤል ሬይማንድ ለአልጀዚራ እንደተናገሩት አርኤስኤፍ የጅብላ መቃብሮችን መቆፈርና በከተማ ውስጥ እየተገደው ሰዎችን አስክሬን መሰብሰብ ጀምረዋል ብለዋል። እልቂቱን እያጸድነው ሲሉም ሬይማንድ ተናግረዋል። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ሱዳንን ለመቆጣጠር ከፓራሚሊተሪ ፓራሚተሪ ቡድን ጋር እየተፋለመ የሚገኘው የሀገሪቱ ጦር ከወጣ በኋላ RSF የሰሜን ዳርፉር ግዛት ዋና ከተማ ከሆነችው ኤልፋሽርን ተቆጣጥሯል። እንደ ተባበሩት መንግስታት ድርጅት ዘገባ ከሆነ ደግሞ ከሰባ ሺህ በላይ ሰዎች ከተማዋንና አካባቢውን ለቀው ተሰደዋል። ምስክሮችና የሰብዊ መብት ተሟጋቾች ቡድኑ ግድያና የፆታዊ ጥቃት እንዲሁም ደግሞ የስብር ቄጦችን እየፈጸመ ይገኛል ብለዋል። የተባበሩት መንግስታት ድርጅት ባለስልጣናትን በኤልፋሽር በሺዎች የሚቆጠሩ ሰዎች ታግተዋል እንደሞ እንደሚታመን አስጠንቀዋል። በሱዳን የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ከፍተኛ ባለስልጣን ዛክሊን ዊልማ ፓርብሌት አሁን ላይ ያለው የጸጥታ ችግር የእርዳታ ተደራሽነትን በመዝጋቱ በከተማ ውስጥ ምግብ እና ውሃ እንዲሁም የሕክምና አገልግሎት ማቅረብ አለመቻውን ተናግረዋል። ዘገባው የአልጀዚራ ነው። ኢራን ሁለት ፈረንሳዊ ዜጋዎችን ከእስር መልቀቋን የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ተናገረ። ኢራን በጥቅምት ወር በቅድመ ሁኔታ ከእስር ለተፈተው ኢራናዊ ተማሪ ምላሽ ከ3 አመታት በላይ በእስር ላይ የሚገኙትን ሁለት ፈረንሳዊን ፈታለች ተብሏል። ከ2022 ጀምሮ በእስር ላይ የነበሩት ሲሴል ኮለር ና አጋሯ ዣክ ፓሪስ ከኢቭኒ እስር ቤት ወጥተው ቴራን በሚገኘው የፈረንሳይ ኤምባሲ ሂደዋል ተብሏል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እርምጃውን አወድሰዋል። የውጭ ጉዳይ ሚኒስትር ዣን ኖሮል ባሮት በኤክስ ገጻቸው ላይ እንዳሰፈሩት ከሆነ ኮሎነር ና ፓሪስ አሁን ላይ በፈረንሳይ ኤምባሲ ውስጥ ደህንነታቸው ተጠብቆ ይገኛሉ ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው ሁለቱ የፈረንሳይ ዜጋዎች በዋስ እንደተለቀቁና እስከሚቀጥለው የፍርድ ሂደት ድረስ በክትትል እንደሚቆዩ ተናግረዋል። ከለርና ና ፓሪስ በቅርብ ዓመታት ውስጥ በእስላሚክ ሪፐብሊክ ኢራን ብዙ ጊዜ ከስለላ ጋር በተገናኘ ከተያዙ በደርዘን የሚቆጠሩ የውጭና ጥምር ዜጎች መካከል ናቸው። ፈረንሳይ በኮሎር ና ፓሪስ ላይ የተመሰረተው ክስ መሰረተ ቢስ ነው ስትል አስታውቃለች። ዜጎቹ መፈታታቸው በ2022 እስከ 7 የሚደርሱ ኢራን ውስጥ የተያዙት የፈረንሳይ ዜጎች ላይ በሁለቱ ሀገራት መካከል ለአመታት ሲደረግ የነበረው ድርድር ውጤት ነው ተብሏል። ዘገባው የሮይተርስ ነው። ተመልካቾቻችን ዜናዎቻችን ከመቋጨታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። የፋብሪካው መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ ያግዛል ሲል ኮርፖሬሽኑ ገለጸ። መንግሥት የከተሞች ልማት በዋነኛነት ከሚሰጣቸው የትኩረት ዘርፎች አንዱ ሁኗል ተባለ። የሥርዓተ ምግብ ሞዴል መንደር ምስረታ ውጤታማ በመሆኑ ለማስፋፋት እንደሚሠራ የክልሉ ግብርና ቢሮ አስታወቀም። ከውጭ አርኤስኤፍ በሱዳን አልፋሽር እልቂት ለማጽዳት የጅምላ መቃብሮች እየቆፈረ ይገኛል ተባለ። ለዛሬ ዕለተ ሮብ ጥቅምት 26 ቀን 2018 ዓ.ም ወደ እናንተ ያደረስን አሻም ሰባት ዜናችን በዚህ መልኩ ተጠናቋል። አብራችሁ ስለምብራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ ሰላፊው ብራንሽት የነበርኩ አሻም ለሁላችን።